ቲና ከባድ ጉዳት ደረሰባት። ሁሉም ነገር ውሸት መሆኑን ስታውቅ እኔማ እንደዚህ ተዋርጄ ቆሜ አልሄድም ራሴን ማጥፋት አለብኝ ብላ ከፎቅ ላይ ወድቃ እንግዲህ ራሷን አጠፋች ማለት ነው። የሰው ፈላጊ መጨረሻው ይሄ ነው የሆነው እንግዲህ ቲና በሚያሳዝን ሁኔታ እራሷን ሰውታለች ማለት ነው። ሁላቸውም ተደናግጠዋል በተደረገው ነገር፣ ዳኒም ትልቅ ተጽዕኖ ውስጥ ገብተዋል፣ ካሊብም እንደዛው እኔ ነኝ ወደ ሰይጣን የቀየርኳት ልጅቷን። በጸባይ ቢይዛት ኖሮ ወይ በሰላም በሸኛዋት ኖሮ ከዚህ በፊት ይሄ ሁሉ ባልመጣ እያለ ራሱን እየወቀሰ ይገኛል። አባባም ደንግጠዋል፣ ትሁትም እንደዛው፣ በጣም ነው የደነገጡት ማለት ነው። ልጅቱ እንግዲህ ስትመጣ ያየችውን ነገር ማመን አንቅቷታል። ከሊበም ከዳኒ ፍቅረኛ ጋር አንድ ላይ ሲሆን፣ እንደገና ደግሞ አባባ የፈረሙላት ፍርሚያ የውሸት ነበረ። ያ ያንን ስታይ ማመን አቃታት። ራሷን ማረጋጋት እንኳን አልቻለችም፣ በፍጹም ማለት ነው። እንዴት ነው እንደዚህ የተጫወታችሁብኝ? ምን አድርጌ ነው ስትል፣ እንግዲህ አባባም በመጀመሪያ ተጨቃጭቀው ነበረ። ምን አድርጌ ነው ይሄ ሁሉ እንደዚህ የምታደርጉኝ? ያደረግሽውንማ አንቺ እራስሽ ታውቂዋለሽ እኮ። እኔ መናገር አይጠበቅብኝም። የኔ ልጅ ብዙ ነገር አድርገሽኛል። አንቺ እኔን ምን ያላደረግሽኝ ነገር አለ? ብዙ ነገር ስላደረግሽኝ እኔ እንኳ ቤቴን ልፈርምልሽ ከቤቴ ውስጥ እንዴት አድርጌ እንደማስወጣሽ እያሰብኩ ነበረ ሳይ ስታይኝ ሞኝ መስልሻለሁ እንዴ እኔ ያንቺ መጫወቻ ኮ አይደለውም እስከ ዛሬ ቆይስኪ ከዘራይ ከነገ ትሻላለች እያልኩ ነበረ ልጄን እያልኩ አንቺ ግን ጭራሽ ይባስ ብለሽ ውሽማሽን ቤት ድረስ ይዘሽ መጣሽ ወንድሜ ነው አልሽ በአንቺ ቤት ማንም እንዳይመስልሽ ካሬ ሁሉንም ነገር ያውቃል ከዛ በኋላ ደነገጠች ዙሪያዋ በሙሉ ገደል መስሎት ታያት። ስለዚህ እኔ ቆሜ ሄጄ ቤተሰቦቼንም አላዋረድም ስትል እንግዲህ ከሰባተኛ ፎቅ ላይ ራሷን ከሰከሰች ማለት ነው። በጣም ያሳዝናል። እንግዲህ አባባ በጣም ደንግጠዋል። እየሆነ ያለው ነገር ምንድን ነው? አይኔ ነው ወይ ብለው እንግዲህ ሁላቸውም ወደ ጸጸት ገብተዋል ማለት ነው። የዳኒ ፍቅረኛ ማናት? ምንድናት? እያለች እንግዲህ፣ አባባ ቁርጡን ልንገርሽ የኔ ልጅ፣ እሷ የዳኒ ፍቅረኛ ናት አንቺን እያታለለች ነበረ። እስከ ዛሬ የኔ ፍቅር የኔ ማር እያለ ሲያታልልሽ የኖረው እሱ ግን ይኸው ከልጅ የሚስት ጋራ እዚሽ ኮሎሌ እያለ ሀብትና ንብረት አገኛለሁ እያለ በዚህ በሀብትና ንብረት ነበረ ሁሌ ተስፋ የሚሰጥሽ ነገር ግን አንዱም አልተሳካላቸውም። አንቺም ደግሞ ከዚህ በኋላ ውሳኔሽን መወሰን አለብሽ። የሱን እየተከተልሽ ጊዜሽን ማባከን የለብሽም የኔ ልጅ አሏት አባባ ከዛም የዳኒ ፍቅረኛ እንዴት እንደዚህ ታደርገኛለህ? ምን አድርጌህ ነው? እኔ እኮ አውቄያለሁ፣ ሩቅ ቦታ ነው ያለሁት። ቆይ ከዛሬ ነገ ነገ ከተነገ ወዲያ እያልከኝ እያታለልከኝ እስከ ዛሬ ቆይተሃል። በጣም ያሳፍራል ዳኒ። እኔ ካንተ እንደዚህ አይነት ነገር አልጠብቅም። እንዴት በህይወት የትጫወትብኛለ? ሴት እኮ ነኝ፣ እድሜ ይሄዳል። አንተ ምን አድርጌህ ነው እንደዚህ የምታደርገኝ? እያለች እንግዲህ በጣም ብዙ ነገር ተናገረችው፣ ዳኒን ማለት ነው። የኔ ፍቅር አንዴ ብቻ አዳምጪኝ፣ ባክሽን አንቺ እንዳሰብሽው አይደለም ሁሉም ነገር፣ እባክሽን። ምን ላዳምጥ? ባይኔ ካየሁት ውጪ ማንን ልመን? አይኔን አምነዋለሁ። እስከ ዛሬ ስታታል ላይ ኖረሃል፣ ስታጭበረብር ኖረሃል፣ አንተ ለካ አለች። በዛ እንግዲህ ቴናም ካሊብን መናገር ያለበት ነገር ስትመጣ፣ ያው ካሊብ ማነው ዳኒ ደውሎላት ነበረ የት ነው ያለሽው? ምን ሆነሽ ነው ሲላት እመጣለሁ መጣሁ ብላ እንግዲህ ቀጥ ብላ ወደ ቤት ስትመጣ ካሌብ እና የዳኒ ፍቅረኛ አንድ ላይ ናቸው ምንድን ናት ማን ናት እኔም አላውቀው ዘመድ አለህ እንዴ ማንነች እሷ ሲል ከዛም አባባ ቶሎ ብለው ቀደም አሉና እቺ ማ የዳኒ ፍቅረኛ እኮ ናት ማ የኔ ዳኒ ማለቴ የወንድሜ አዎ የወንድምሽ ነው የውሽማሽ ከዛም አባባ አባዬ ምን እያልክ ነው? ወንድሜ እኮ ነው። እሱንም አውቀዋለሁ። ለማያውቁት ንገሪ ብዬ ነው እንጂ እኔ እንኳን አውቃለሁ ወንድምሽ እንደሆነ አልሁ። አባባ ሙድ እየያዙባት ከዛ በኋላ እሷም ራሷን መቆጣጠር አቃታት። ምን እየሆነ ነው ያለው? ምንድን ነው ያደረግከው? እያለች እንግዲህ እኔ ላይ ስትጫወት ነበር እንደ ከረምከው። ወይኔ ቲና፣ ወይኔ እኔ። ቀድሙንም ተጠራጥሬ ነበረ፣ እየወጣ ስልክ ስታወራ ነገር ግን ባንተ ብሶ እየተቆጣኸኝ በጥፊ ሁሉ መተህኛል፣ ይገባሻል አሏት። አባባ እኔ የምደግምልሽ ነበረ ግን ከኔ የማይጠበቅ ነገር ሆኖ ተውኩት እንጂ እኔ በጥፊ ብመታሽ ያን ጊዜ ደስ ባለኝ። አንቺ ገና እኔን ገለሽ ካሌብን ገለሽ ሀብት ንብረቱን የራስሽ ለማድረግ ነበረ ሀሳብሽ አይደለ? ስታይኝ ምኑ ጋ ነው እኔ ሞኝ የምመስልሽ? ስሚኛውልሽ፣ እስከ ዛሬም እዚህ ቤት ውስጥ ላኖርኩሽ እኔ ሆኜ ነው። ሌላው ቢሆንማ አንገትሽን ቆርጦ ይጠለልሽ ነበረ። አንቺ ከሆኔን ብዙ ነገር አድርግሽኛል። እስኪ ይሄን አላደረኩም በይ። አባዬ ያለፈውን ነገር ታስታውሳለህ እንዴ? አባባም ከት ብለው ሳቁና ምን ነው የማላስታውስ መሰለሽ እንዴ? ሁሉንም ነገር እኮ አውቃለሁ። እስኪ እንደው ጉድሽ ልየው ብዬ ነው፣ እንደም ደሞ የበቀል ጊዜ ይድረስ ብዬ ነው ዝም ያልኩሽ። ማስታወስ አልችልም አሁን እየሆነ ያለውን ነገር አስታውሳለሁ ያልኩሽ አውቄ ነው እያንዳንዱ ነገር ላደረግሽኝ ዋጋ አስከፍልሻለሁ ቲና ምን አድርጌሽ ነው እስኪ ስላት እሷም አንገቷን መሬት ላይ ድፍት አድርጋ አንገቷን ቀና አድርገሽ አዳምጭኝ እንጂ አንገትሽን ለምታቀረቅር ያለሽ አየሽ ሲነቃብሽ አንገትሽን ያቀረቀርሽ አደለ ግን ይሄ እውነት አይወጣም ብለሽ ነበረ አንቺ እኔ ሁሉንም ነገር ረስቻለሁ ስልሽ አንቺ እውነት መስሎች ነበር አለ ደስ ብሎሻል ተሳስተሻል ቲና፣ እኔ እንኳን አይደለም ለአንቺ ቤት ልፈርምልሽ ይቅርና በዙሪያ ላይሽ አልፈልግም። አህሎት አባባ አባዬ ይቅርታ አድርግልኝ እባክህ አባዬ፣ ሴጣን አሳስቶኝ ነው እባክህን ይቅርታ። አይደል እራሳችን ሰይጣን ሆነን ሰይጣን ነው ያሳሳተን እንላለን። አንቺ ራስሽ እኮ ራስሽን ያልሽ ሴጣን ናሽ፣ ከማንም የማትገናኝ ምን አይነት ስብእናና ምን አይነት ባህሪ ነው ያለሽ? ግን ከዚህ እንዴት ነው የምትኖሪው? ከሰዋራ እኔስ ፈጣሪ አጥርፎ እንደኛለሁ። ግን አንቺ ለወደፊትሽ እሺ ብላኝልሽ። ከዛም ካሌብን የኔ ፍቅር ምናም ስዞር በይልኝ። አንቺ ፍቅርሽ ንጅ፣ ና ፈልጊ። እኔ አንቺ ፍቅር አይደለሁም አላት ካሌብ በዚህ ሰዓት። እንግዲህ ዙሪያው ጨለመባት። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይ አለሁ ደህና ነኝ። እንግዲህ ቲናዬ ከፎቅ ላይ እራሷን ፈጥፍጣ ወደቀች ማለት ነው። ምክንያቱም ያየችው ነገር በሙሉ ያመነችው ሁሉ የውሸት ነበረ። አባባን ቤቱን የፈረሙላት የውሸት መሆኑ ገብቷታል። ምክንያቱም ካሊብና አባባ አንድ ላይ ቁጭ ብለው ሲያወሩ ሰማች፣ በር ስር ተለጠፋ እያዳመጠች ነበረ። በሷ ቤት እኮ ይሄ ነገር እውነት መስሏት አምናለች። ይሄኔ የውሸት ሰነድ ላይ እንደፈረምኩላት ብታውቅ እንደው እራሷን አታጠፋም ብለህ ነው ስትል፣ የዚህ ሰዓት ነው እንግዲህ። ክፍት ታደርጋ ፊቷን ዘብዝፋ የገባችባቸው። አባዬ እንዴት ነህ? ደህና ነኝ። አንቺ እንደ ወንድ ሁለት ቀን ሶስት ቀን ውጭ አድረሽ ትመጫለሽ እንዴ? ቆይ ባለትዳር አይደለሽም እንዴ? አላት ካሌብ። አሁን አባዬ ነው ማናገር የምፈልገው። እኔ እኮ ባልሽ ነኝ። በቃ ጓደኞቼ ጋር ሄጄ ነበረ እነሱ ጋር እና፣ ስትሄጂ መናገር አልነበረብሽም እንዴ? ነ ነገሩ ተዩ አዎ የኔ ነገርማ እንደማያሳስብ እኮ አውቃለሁ ባስብስ ምን ላደርግ ነው ብለሽ ነው አባዬ የፈረምክልኝ ወረቀት ስለው አባባ ከት ብለው ሳቁ ምንድን ነው እሱ አባዬ ስትለው አይ ምንም እንደው ገርሞኝ ነው ተው ሁሉንም ነገር ሰምቻለሁ አባዬ ቆይ ምን አድርጌህ ነው እንደዚህ በውሸት ባዶ ወረቀት ላይ በባዶ ተስፋ ያስፈረምከኝ የፈረምክልኝ ለምን ምን አድርጌ ነው አሁን ወደ ጥሩ ሀሳብ መጥተሻል። ምን አድርጌ ነው ለሚለው ብዙ ብዙ መልስ አለኝ። አንቺ ራስሽ ታውቂያለሽ አይደለ? እንደ የኔ ልጅ። አረ እኔ አላውቅም አባዬ፣ ምንድነው ያደረግኩ ንገረኝ ስትለው፣ አረ አታስቂኝ ባክሽን። ጭራሽ እንዴ ልትዋሽኝም ልትግጅም ትፈልጊያለሽ እንዴ? ምን ያላደረግሽ ነገር አለ? ቆይ እኔ ያለፈውን ነገር አላስታወስም ስልሽ እውነት መስሎሽ ነበር? እያንዳንዱን ነገር እኮ አስታውሳለሁ። እኔ አውቄ ነው እንደው ጉድሽን ለማየትና አንቺን የምበቀልበት ጊዜ ይድረስ ብዬ እንጂ እያንዳንዱን ነገር አስታውሳለሁ እኔ እኮ አልሞትኩም አለሁ በጣሪ በጥበቡ አትርፎኛል ዛሬም አድርሶኛል ይሄን ጉድ ሊያሳየኝ አንቺ ግን በባልሽ ላይ ውሽማሽን ይዘሽ እየቤት እየመጣሽ በበልጄ አልጋ ላይ ከውሽማሽ ጋር ትማግጫለሽ ይሄ ሁሉም ማላቅ መስሎች ነበር እንዴ ሁሉንም ነገር እኮ እኔ አውቃለሁ ግን ከዛሬ ነገ ትሻላለች ቆይ እያልኩኝ ነበረ ካሌብም አንቺን ስለሚያምንሽ በሰዓቱ ለሱ መናገር አልፈለግኩም። ብናገረውም አያምነኝም። አንቺን ብቻ ነበረ የሚያዳምጠው። አሁን ግን እውነታው ሲገባው እሱም በፀፀት ይኸው እንደምታዩ ነው። ስለዚህ አንቺ ግን በጣም የምታሳፍሪ ነሽ። ትውልድን የምትበክዪ ባለጌ አሳዳጊ የበደለሽ ነሽ። አባዬ በዚህ ልክማ ልትናገረኝማ አትችልም አለችው። ጭራሽ እኔ ሆኜ ምሬሽ እንጂ ከዚህ የበለጠኮ ይገባሽ ነበረት ነ የምሬን ነው ከዚህ የበለጠ ነገር ይገባሻል አንቺ አላት ከዛ በኋላ እንዴ ቲና የእኔ ፍቅር ምንድነው እኔ የእኔ ፍቅር አትበይኝ እኔ የአንቺ ፍቅር አደለውን ፍቅርሽን ሂጂና ፈልጊ አላት ካሌብ አበደች በዚህ ሰዓት የምታደርገው ሁሉ ጠፋባት ነገሩን አውቀውብኛል በቃ እና እዚህ እስካሁን ድረስ ለፍቼ ለፍቼ ባዶ እጄን ልወጣ ነው እንዲህ ከዚህ ቤት የሆነ ነገርማ አደርጋለሁ ብላ እንግዲህ ስትወሰን እናንተ እኔ ላይ ተዘባበታችሁብኝ ሙድ ያዛችሁብኝ፣ አይደለ ላይ ለተጫወታችሁብኝ ዋጋ አስከፍላችኋለሁ፣ እመዱኝ አለች። ጭራሽ አሁን ፖሊስ አምጥቼ ሳላስጠፈን ንግሽ ከዚህ ቤት ተወጫለሽ ወይስ አትወጭም አለት። አባባ እኔማ እስር ቤት ገብቼ ወንጀሌ ከሚበዛ ራሴን ባጠፋ ይሻለኛል ስትል እንግዲህ ፎቅ ላይ ወጣ፣ አናት ላይ ወጣ፣ ከሰባተኛ ፎቅ ሰማይ ቤት ሄደች ማለት ነው እንግዲህ በጣም ያሳዝናል። ካሌብን በጣም ደነገጠ። አባዬ እንደዚህ ማድረግ አልነበረብህም እኮ እንዴ ምን አደረግኳት እኔ ጅና ከፎቅ ላይ ውደቂ አላልኳትም እኮ ግን ከቤቴ ውልቅ በይልኝ ነው ያልኳት ምክንያቱም ስላስጠላችኝ አይኗን አይደለም ድምጿን መስማት አልፈልግም አሉ አባባ እንደውም እኮ እኔ ሆኜ መሪያት እንጂ ሌላው እንደ ስራዋ ቢሆንማ ብዙ ቅጣት ይገባት ነበረ ጭራሽ ለእሷ ልታግዝ ባልሆነ አይመለከተኝም ስለው መውደቋም ሆነ ስለሞቷ አሉ አባ ከዚህ በኋላ የማታቀኝ ሰው ነው የመሆንብን። አንተ ራሱ ነገራ ያለው በእሷ ዙሪያ አንድ ነገር ብትናገረኝ። አባባ እንግዲህ በጣም ተናደዋል። በጣም ስሜታዊ ሆነው እየተናገሩ ነው። ካሊብም በጣም ደነገጠ። ዳኒም እናንተ ጦሰኞች እህቴን አሳጣችሁኝ አደለ። አንተ አንተ ዝም በል ምንም አይነት አፍ የለህም እሺ። አንተም ተከትላት ሂድ ከፈለግ፣ አንት ባለጌ አሰዳቢ ጭራሽ እህቴ ትላለህ እንዴ ባፍ ሙሉ ውሽማ አለለች እንዴ አንቺም ስሚ ይኸው እጅ ውሽማው ናት ባል ያላት እሱን እያማለለች ነበረ ህዝብ ቤት የልጄ አልጋ ላይ ሲጋልቡ ነው የሚውሉት የዳኒም ፍቅረኛ ዳኒም በጥፊ ዘጋችበት እንዴት እኔ ያንተ መጫወቻ ነበርኩኝ እንዴ እስከ ዛሬ እያለች እንግዲህ በስሜታዊ ሆና ልክ ልኩን ነገረችው የእኔ ፍቅር ላስረዳ ሽባክሽን እነሱ አውቀው ነው እኔና አንቺን ለማጣላት አስበው ነው አላት። በጭራሽ እኔ እስከ ዛሬም እህ ብዬ የሰማሁ ይቆጨኛል። በጣም ባለጌና የወረድክ ሰው መሆንን ዛሬ ተረድቻለሁ። ከዚህ በኋላ ግን በዙሪያዬ እንዳላገኘ አለችው። እሷም ከዚህ በኋላ የራሴን ህይወት መጀመር አለብኝ። እንደዛማ አይሆንም የኔ ፍቅር፣ እኔ እኮ አንቺን የራሴ ለማድረግ በጣም ብዙ ነገር መስዋዕት ሆኛለሁ፣ መስዋዕት ከፍያለሁ። ስለዚህ አይኔ እያየማ ወደ ሌላ እንድትሄጂ አልፈቅድልሽም፣ አላት እሱን ቶ አሁን ግን በዙሪያዬ እንዳላገኘ አለችው። ከዳኒ በጣም እንደደነገጠ በጣም አዘነ ማለት ነው። እንግዲህ ቲና እችን አለም ተሰናብታለች። በጣም ያሳዝናል።